ቤተሰብ ባለፈው የሰራነው ቪዲዮ ፍሬ አፍርቷል። ባለዋንጫ ተሸላሚው ሰቃዩ ወንድማችን አሰፋ ታመነ ኦቪድ ሆልዲንግ ላይ የኢትዮጵያ ግዙፉ ኩባንያ ላይ ስራ ተቀጥሯል። እጅግ በጣም ደስ ብሎናል። የምትመለከቱት እንግዲህ ወይዘሮ ኤደን የኤች አር ማኔጅመንት አጠገቢ አሉ። እንግዲህ እሳቸውም ሁሉን ነገር አይተው ይሄ ልጅ ኦቪድ ይፈልገዋል እኛ ጋር መስራት አለበት ተብሎ ሁሉን ነገር አልፎ አሁን ስራ ቅጥር ተደርጎለታል። ይህ ከምጠብቀው በላይ ነው። የሁለት ዓመት ያክል ስራ ፍለጋ ላይ ምን ያክል ልፋት እንደለፈ አውቀዋለሁ። አሁን ግን አንድ ሳምንት ባልሞላ ውስጥ ወደ ሶሻል ሚዲያ በማጋራቴ ያለኝን የስራ ፍላጎትና ተነሳሽነት እውን አድርገውልኛል። ኦቪድ ሆልዲንግ ከልብ አመሰግናለሁ። እንግዲህ ኦቪድ የራስህን የቤተሰቦችን ህይወት ከመለወጥ አልፈ ሀገርንም ድርጅታችንንም እንደምጠቅም የተስፋ የተጣለብህ ትልቅ ዜጋ እንደሆን ካምኖ ወደዚህ ሲቀላቅል የማኔጅመንቱ የኦቪድ ሆልዲንግ ማኔጅመንት እና በሰራተኞች ስም በድጋሚ እንኳን ደስ አልህላለሁ። እንግዲህ ኦቪድ ሪል ስቴት እንደሚታወቀው ዜጎችን በተመጣጣኝ ዋጋና ቅናሽ ያለውን ዋጋ ተጠቅሞ ሁሉንም ዜጎች የቤት ባለቤት እንዲሆኑ የማድረግ ትልቅ ራዕይን ይዞ የተነሳ ግዙፍ ድርጅት ነው። በሀገራችንም አሻራውን ለማኖር እንደ ትልቅ ድርጅት ሆኖ የተቋቋመ በመሆኑ ከዚህ ድርጅት ጋራ አብረ ተቀላቅለ ሀገርህንም እንድጠቅም ተስፋ እናደርጋለን። ከአስር ሺህ በላይ ለሚሆኑ ዜጎች ደግሞ የስራ ዕድልን በመፍጠር ኦቪድ ዜጎቹን ህልሞቻቸው ጋራ ማገናኘት መርህ አድርጎ የተነሳ ትልቅ ድርጅት ነው። በድጋሚ እንኳን ደስ አለ እንኳን ወደ ኦቪድ ሆልዲንግ የማኔጅመንት ቤተሰብ ተቀላቀልከንላለን።